የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን በሃንጋሪ ቡዳፔስት የሚያደርጉትን ጉባኤ ለማሰናዳት ሀገራት ሽርጉድ እያሉ ይገኛሉ። አንዳንድ የአውሮፓ ሀገራትም የፑቲን አውሮፕላን በእኛ የአየር ክልል ይለፍ እያሉ እየጠየቁ ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን እቅጩን ነግረዋታል። ሩሲያን ማሸነፍ አትችም ብለዋታል። ይህ እንደተጠበቀ ሆኖ የሩሲያ እጅ ያረፈበት ሱፐር ሶኒክ ሚሳኤል አለምን እያነጋገረ ይገኛል። በርካታ ሀገራትም ይህንን ሚሳኤል ለመግዛት እየተሻሙ እንደሚገኙ የተለያዩ የሀገራት መሪዎች እየተናገሩ ይገኛሉ። ገና የሚሳኤሉ ስም ሲጠራ በርካታ ሀገራት በፍርሃት ይረዳሉ ብለዋል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ። ስለዚህ የሩሲያ እጅ ስላለበት ሱፐርሶኒክ ሚሳኤል ሲናገሩ ይህ ሚሳኤል ምን አይነት ነው፣ እንዴትስ ሊወደድና ሊመረጥ ቻል የሚለውን እንመለከተዋለን። እንዲሁም ከጥቂት ቀናት በኋላ የደፈረሰው የጋዛ ሰላም ጉዳይ ትራምፕን አሳስቧቸዋል። ምክትላቸውን ጄዲ ቫንስንም ወደ እስራኤል ልከዋል። ምክትል ፕሬዚዳንት ጄዲ ቫንስ ወደ እስራኤል ያመሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ 153 ቶን ቦምብ ጥለናል ካሉ በኋላ ነው። የጋዛው የተኩስ አቁም ስምምነት 153 ቶን በሚሆኑ ቦምቦች ከእስራኤል በኩል እንደተጣሰም አረጋግጠዋል። በሌላ በኩል ከአሰብ በቅርብ ርቀት ላይ በምትገኘው የቀይ ባህሯ ደሴት እየተገነባ ያለው የጦር ቤዝ መነጋገሪያ ሆኗል። ማን እየገነባው እንደሆነ በይፋ ያልተገለጸው ይህ የጦር ቤዝ የጦር ጀቶችን የሚያንደረድር ልዩ መንደርደሪያ ተሰርቶለታል ነው የተባለው። ዓለም የሳተላይት ምስሎቹን እየተቀባበለ ይህንን የጦር ቤዝ ማን እየገነባው ይገኛል ስለምንስ በዚህ አካባቢ ሊገነባ ቻለ ተብሏል። የቀይ ባህር ትኩሳትንም ከፍ አድርጓል። ሚስጢራዊው የጦር ቤዝ የጦር ቤዙ የተገነባበት ስፍራ ደግሞ ኤርትራ ከዚህ ቀደም የእኔ ነው ብላ በተቆጣጠረችው ግዛት ላይ መሆኑ ትኩረቱ እንዲጨምር አድርጓል። ወደ ሌላኛው የዓለም ጥግ ስናልፍ ደግሞ ጠቅላይ ሚኒስትሮቿን እንደ ሸሚዝ የምትቀያይረው ጃፓን በታሪኳ ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር መርጣለች። የጃፓኗ ማርጋሬት ታቸር የተባሉት አዲሷ ጠቅላይ ሚኒስትር በአምስት ዓመት ውስጥ ለአራተኛ ጊዜ የተሾሙ መሪ ሆነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፑቲንና ትራምፕ በሀንጋሪ ቡዳፔስት የሚያደርጉት ንግግር እየተጠበቀ ይገኛል። በርካታ የአውሮፓ ሀገራትም ይህንን ጉባኤ በአሉታም በአውንታም እየተከታተሉት ይገኛሉ። ቡልጋሪያ ደግሞ ብቅ ብላ የፑቲን አውሮፕላን በእኛ የአየር ክልል ማለፍ ይችላል ብላ መተላለፊያ ንካችሁ ብላለች። የተለያዩ ሀገራት በሩሲያ ላይ የጣሉትን ማዕቀብ ተከትሎ ነው ቡልጋሪያ የፑቲን አውሮፕላን በእኛ ቢያልፍ አንቃወምም እናበረታታለን፣ ያለችው ይደረጋል የተባለው የሰላም ንግግር ነው። ንግግር የሚካሄደው ደግሞ በሁለት ወገኖች ነው። ስለዚህ አንደኛው ወገን ካልመጣ እንዴት ንግግር ይደረጋል ላሉ የቡልጋሪያ የውጭ ጉዳይ ሚኒስትር ጆርጅ ጆርጅዬቭ፣ እኛ ምንም አይነት መሰናክል አንፈጥርም፣ ጉባኤው እንዲካሄድ ሰላም እንዲመጣ እንፈልጋለን ብለዋል የቡልጋሪያው የውጭ ጉዳይ ሚኒስትር። ነገር ግን ሌሎች የአውሮፓ ሰዎች ይህንን የፑቲንና የትራምፕን ንግግር አልወደዱትም። በርካቶችም ቅያሜያቸውን እየገለጹ ይገኛሉ። ዜሌንስኪም የአውሮፓ ሀገራት በፑቲን ላይ የመጨረሻውን ጫና እንዲያሳርፉላቸው እየጠየቁ ይገኛሉ። ከወደ ዋሽንግተን እየተሰማ ያለው ነገር ግን ከዚህ ይቃረናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐሳባቸውን እየገለባበጡ የሩሲያን የጦር አሸናፊነት ግን መርሳት አልቻሉም። ሐሳባቸውን እየገለባበጡ ይገኛሉ። እንዲህም ሆኖ ታዲያ ሩሲያ የምትሸነፍ አለመሆኗን ዛሬም አረጋግጠዋል። የሩሲያ የጦር ማሽን ኃይለኛ ነው ብለው ሲናገሩ የተደመጡት ዶናልድ ትራምፕ ድንገት ሀሳባቸውን ቀይረው በሩሲያ ላይ ጫና ለማሳረፍ ዩክሬን የተወሰደባትን ግዛት ማስመለስ ትችላለች ማለታቸውም ይታወሳል። ይህንን ሀሳብ በድጋሚ ያሻሻሉትና ዩክሬን ጦርነቱን የምታሸንፍ አይመስለኝም፣ ምናልባት የምታሸንፍበት ዕድል ይኖራት ይሆናል፣ እኔ እንጃ። ጦርነት መልካምም መልካም ያልሆነም ጎን አለው፣ ብዙ መጥፎ ነገሮች ሊከናወኑ ይችላሉ ነገር ግን በጣም ከባድ ነው፣ በማለት ዩክሬን ጦርነቱን የምታሸንፍበት እድል እንደሌለ አሳውቀዋል። በየሳምንቱ ከ5000 እስከ 7000 የሚሆኑ ወታደሮች ይሞቱበታል ያሉትን የዩክሬን ጦርነት በፍጥነት እንዲቋጭም የሚቻላቸውን እንደሚያደርጉ አረጋግጠዋል። ነገር ግን ዩክሬን ለሩሲያ ግዛት መስጠት ካለባት እንድትሰጥ እየገፋፉ እንደሚገኙ መገናኛ ብዙሃን እየዘገቡ ይገኛሉ። በሌላ በኩል የሩሲያ እጅ ያረፈበትና ህንድና ሩሲያ ተጣምረው የሰሩት ሱፐርሶኒክ ሚሳኤል በመላው ዓለም እየተፈለገ ነው ብለዋል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ። ሞዲ በሀገራቸውና በሩሲያ ጥምረት የሚመረተውን ብርሃሞስ ሚሳኤልን በተመለከተ ነው ይህንን ንግግር የተናገሩት። ብዙዎች ብርሃሞስ የሚለው ስም ገና ሲነሳ በፍርሃት ይርዳሉ፣ በርካታ ሀገራትም ብርሃሞስ ሚሳኤልን እንታጠቅ እያሉ እየጠየቁን ይገኛሉ አሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ብርሃሞስ ሚሳኤል በግንቦት ወር ህንድና ፓኪስታን ገብተውበት በነበረው ግጭት ህንድ ተጠቅማቸው ከነበሩ ሚሳኤሎች መካከል አንደኛው እንደሆነ ይነገራል። ታዲያ ናሬንድራ ሞዲ ያኔ ውጤታማ ሆኗል፣ ዓለምም ከዚያ በኋላ እየተነጋገረበት ነው፣ እንግዛችሁ እያለን ነው ብለዋል። ኦፕሬሽን ሲንዶር ላይ ተሳትፎ ብርሃሞስ ሚሳኤል ብቃቱን አሳይተዋል አሉ። ናሬንድራ ሞዲ በህንድ የሚገኘውን የብርሃማ ፑትራ ወንዝ እንዲሁም በሩሲያ የሚገኘውን ሞስክቫ ወንዝ መሠረት አድርጎ ከሁለቱ ቃላት አጣምሮ ብርሃሞስ ተብሎ የተሰየመው ይህ ሚሳኤል 50.5 በመቶ የሚሆነውን ድርሻ ለህንድ አስረክቧል። 49.5 በመቶ የሚሆነው ድርሻ ደግሞ የሩሲያ ነው። በህንድ ይመረታል። የህንድ ጦርም ከወዲሁ እየታጠቀው ይገኛል። አንዳንድ ሀገራት ከ450 ሚሊዮን የአሜሪካ ዶላር በላይ የሚያወጣ የብርሃሞስ ሚሳኤል ልግዛችሁ ብለው ፈርመውልናል ብለዋል ናሬንድራ ሞዲ። የህንድ ጦርም አዲሱን ስሪት ብርሃሞስ ሚሳኤልን ታጥቆ ራሱን ይከላከላል ሲሉ የህንዱ ጠቅላይ ሚኒስትር ተናግረዋል። የሩሲያና የህንድ ግንኙነትም ጊዜ የፈተነው ታላቅ ወዳጅነት ነው ብለዋል ሞዲ። ከወደ ጋዛ ደግሞ የጋዛውን ሰላም መደፍረስ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምክትላቸውን ጄዲ ቫንስን ወደ እስራኤል ልከዋል። ጄዲ ቫንስ ወደ እስራኤል የሄዱበት ዋነኛው ምክንያት የተኩስ አቁም ስምምነቱ ዳግም እንዳይደፈርስ ለማድረግና እስራኤልንም ለማግባባትና ለመጫን ነው ተብሏል። ጄዲ ቫንስ ወደ እስራኤል ሲያቀኑ የመጀመሪያው የትራምፕ ሰው አይደሉም። ልዩ ልዑካቸው ስቲቭ ዊትኮፍ እና የልጃቸው ኢቫንካ ትራምፕ ባለቤት የሆነው ጃሬድ ኩሽነር ወደ እስራኤል አምርተው ከቤንያሚን ኔታንያሁ ጋር መነጋገራቸው ይታወሳል። በጋዛ ያለውን ጥፋት በሚገባ የተረዱት ጃሬድ ኩሽነርና ስቲቭ ዊትኮፍ ምንም እንኳን በጋዛ ላይ የዘር ጭፍጨፋ ተፈጽሟል ብለው ባያምኑም የደረሰውን ጥፋት በተመለከተ ግን በአስገራሚ አገላለጽ ገልጸውታል። ጃሬድ ኩሽነር ከሲቢኤሱ 60 ሚኒትስ ጋር በነበረው ቆይታ እንዲህ አለ። የጋዛ መሬት አንዳች ኒኩሌር የወረደበት እንጂ በቦምብ ወይም በሚሳኤል የተደበደበ አይመስልም። አስገራሚው ነገር ታዲያ የጋዛ ሰዎች አሁንም ወደ ቤታቸው ለመጓዝ ይሞክራሉ። እነዚህ ሰዎች ወዴት ነው የሚጓዙት? ብዬ ለእስራኤል ጦር ጥያቄ አቅርቤ ነበር አለ። ጃሬድ ኩሽነር ወደ ቤታቸው አሉኝ። ወደ የትኛው ቤታቸው አልኳቸው፣ ይኖሩበት ወደ ነበረው አሉኝ። ነገር ግን ይኖሩበት የነበረው አካባቢ ሙሉ ለሙሉ ከጥቅም ውጭ ሆኗል፣ የሚታየው ፍርስራሽ ብቻ ነው። እነርሱ ግን ቤቴ ብለው ወደዚህ አካባቢ እያቀኑ ነበር ብለዋል። ሁኔታውንም አሳዛኝ ብለው ጠቅሰውታል። ጃሬድ ኩሽነር ብቻ ሳይሆኑ ስቲቭ ዊትኮፍ ግን የዘር ጭፍጨፋ በጋዛ ላይ ተፈጽሟል ብለው አያምኑም። ሁኔታው እንደሚያሳዝን ግን መሸሸግ አልፈለጉም። የእስራኤል ልዩ ወዳጅ የሆኑት በደምም የተነካኩት እነዚህ ሰዎች ታዲያ እስራኤል ላይ ጫና ማሳረፍ ቢፈልጉም የእስራኤልን ግዙፍ ጥቃቶች መደበቅ የማይችሉ ናቸው ተብለው ከፍልስጤም ወገን ትችት ይቀርብባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ሐማስ ጥቂት ዕድል ነው ያለው ካልሆነ ሙሉ ለሙሉ ይደመሰሳል፣ ከምድረ ገጽ ይጠፋል እያሉ እየፎከሩ ይገኛሉ። ነገር ግን አሁንም ቢሆን እድል አለው፣ እድሉን ይጠቀምበት ብለዋል። 28 ከሚሆኑ የታጋቾች አስክሬን 12 የሚሆኑትን ማስረከብ የቻለው ሐማስ ሆም ብሎ የታጋቾች አስክሬን የማስረከብ ሂደትን እያጓተተ ነው በሚል በእስራኤልና በአሜሪካ እየተወቀሰ ይገኛል። ሐማስ በበኩሉ ከጋዛ ፍርስራሾች መሃል እነዚህን የታጋቻ አስክሬኖች ማውጣት በእጅጉ ይከብደኛል፣ ተጨማሪ ድጋፍ ፈልጋለሁ፣ ጊዜም ስጡኝ እያለ ይገኛል። ኔታንያሁ ደግሞ በክኔሴት ቀርበው በጋዛ ላይ 153 ቶን ቦምብ አውርደናል እያሉ ፎክረዋል። ሁለት የእስራኤል ወታደሮቻችን ተገደሉብን ወደቁብን፣ እናም ለዚህ ምላሽ እንዲሆን 153 ቶን ቦምብ በጋዛ ላይ አውርደናል አሉ። ኔታንያሁ የተኩስ አቁም ስምምነቱ የተጣሰው ከሐማስ በኩል ነው፣ ጥቃት የተፈጸመብን በራፋ አካባቢ ነው ያሉት ኔታንያሁ የተኩስ አቁም ስምምነቱ መጣሱንም ይፋ አድርገዋል። አሁንም እንዲህ አይነት ጥቃቶች የሚቀጥሉ ከሆነ እርምጃ እንወስዳለን ብለዋል። ከ68 ሺህ በላይ የጋዛ ሕዝብ ያለቀበት የጋዛው ጦርነት በረደ ሲባል እየተነሳ፣ ቆመ ሲባል እንደ አዲስ ከእንቅልፉ እየነቃ ለብዙዎች ሞትና የንብረት ውድመት ምክንያት ሆኗል። ወደ ቀይ ባህር ጉዳይ ስንመጣ በየመንና በኤርትራ መሃል የሚገኝ አንድ ልዩ የጦር ቤዝ እየተገነባ መሆኑን የሳተላይት ምስሎች አሳይተዋል። ፕላኔት ላብስ የተባለው ተቋም ነው የሳተላይት ምስሎቹን ለዓለም ያጋራው። ሁለት ኪሎ ሜትር ርዝመት ያለውና ዙቃር እየተባለ በሚጠራው ደሴት ላይ የተገነባው ይህ ልዩ የጦር ቤዝ ባለፉት ተከታታይ ወራት ከፍተኛ ግንባታ ላይ እንደነበር ተሰምቷል። ከሚያዚያ ወር የጀመረው ግንባታ በጥቅምት ወር ረጅም ርቀት እንደተጓዘም ታውቋል። ሁቲዎች ከሚቆጣጠሯት ሆዴዳ የተባለችው ወደብ ዘጠና ኪሎ ሜትር ብቻ ርቀት ላይ የሚገኘው ይህ አዲስ የጦር ቤዝ እስካሁን በይፋ ባለቤቱ አልታወቀም። የብዙዎች ጣት ግን ወደ ተባበሩት አረብ ኤምሬትስ እየጠቆመ ይገኛል። በአካባቢው የተለያዩ የጦር ቤዞችን እየገነባች የምትገኘው የተባበሩት አረብ ኤምሬትስ ዙቃር ላይ ይህንን ግንባታ እያከናወነች የምትገኘው ሁቴዎችን ለመቆጣጠር ሊሆን ይችላል የሚል ግምት ተሰምቷል። ከአሰብ ወደብ 37 ኪሎ ሜትር ገደማ ርቀት ላይ የሚገኘው ዙቃር ደሴት ከዚህ ቀደም በኤርትራ ቁጥጥር ውስጥ ገብተው ከነበሩ አካባቢዎች ይገኛሉ። የመንና ኤርትራ ጦር የተማዘዙባቸው የሃኒሽ ደሴቶች አካል የሆነው ዙቃር አሁን በተባበሩት አረብ ኤምሬትስ በጃዙሩ እየተዳደረ ይገኛል ተብሏል። ብዙዎች ወደ ተባበሩት አረብ ኤምሬትስ እጃቸውን ሊቀስሩ የቻሉት ዙቃር አካባቢ ይመላለሱ የነበሩ መርከቦች ከኤምሬትስ ጋር ግንኙነት ስለነበራቸው ነው ተብሏል። የቶጎ ሰንደቅ ዓላማ የሰቀለ አንድ መርከብ በአካባቢው ሲመላለስ ነበር ተብሏል። ይህ መርከብ ታዲያ በዱባይ እየተመዘገበና ከሶማሌላንዱ በርበራ ወደብ የተነሳ ነው ተብሏል። ዲፒ ወርልድ እየተባለ የሚጠራው ኩባንያ የሚያስተዳድረው በርበራ ወደብ ደግሞ ኤምሬትሶች ከፍተኛ ድርሻ የገዙበት ስለሆነ ነገርየው ወደ ኤምሬትስ እንዲወረወር ምክንያት ሆኗል። ሳይፍ የተባለ ሌላ ኩባንያ ደግሞ የጦር ቤዙ አካል የሆነውን አስፋልት ለመገንባት የሚያስፈልጉ ቁሳቁሶችን ሲያጓጉዝ ነበር ተብሏል። ኩባንያውም ተጠይቆ አዎ አጓጉዣለሁ ብሏል። የተባበሩት አረብ ኤምሬትስ ሞቻ፣ ዱባብ እና አብደልኩሪ በተባሉ ደሴቶች አካባቢ ተመሳሳይ ግንባታዎችን አከናውነዋል ተብሏል። ወደቦችን የመቆጣጠር ፖሊሲ ያላት ኤምረትስ ትንሽ ብትሆንም በአካባቢው የሚደረገውን የንግድ እንቅስቃሴ በመቆጣጠር ተጽዕኖዋን ከፍ ማድረግ ትፈልጋለች። የምትፈልጋቸውን ኃይሎች ለመደገፍም እነዚህን የጦር ቤዞች እንደምትጠቀምባቸው ይነገራል። የዙቃር ደሴቶችን በተመለከተም በሚስጥር ግንባታውን እያከናወነች ትገኛለች የሚል ግምት ተወስዷል። በኤምረትስ በኩል ግን በይፋ ይህ ነገር ሆኗል አልሆነም የሚል መግለጫ አልተሰጠበትም። ኤርትራ ሀገር ሆኜ ቆም ያለው ባለች በጥቂት ጊዜያት ነበር በሃኒሽ ደሴቶች ምክንያት ከየመን ጋር ከፍተኛ ግጭት ውስጥ የገባችው። ዓለም አቀፍ አደራዳሪዎች ገብተውበት ፍርድ ቤትም ወስኖ የሃኒሽ ደሴቶች በየመን ስር እንዲቆዩ ተደረገ። በኋላ ላይ የመን ጦርነት ውስጥ ስትገባ እነዚህ ደሴቶች ወሳኝ ሚና ተጫወቱ። ኤምሬትሶችም እነዚህን ደሴቶች በእጃቸው ለማስገባት ተፋለሙ፣ ዙቃርንም በእጃቸው አስገቡ። ይሁንና ሁቴዎችን ከዚህ አካባቢ ካባረሩ በኋላ ዋናውን የማስተዳደር ኃላፊነት ለታሪቅ ሳሌህ አሳለፉ። የመንን ለረጅም ጊዜያት የመሩት የአሊ አብዱላህ ሳላህ ቤተሰብ የሆኑት ታሪቅ ሳሌህ ከኤምሬትሶች ጋር በልዩ ጥምረት ሲሰሩ ነበር። ያጎታቸውን የአብዱላህ ሳላህ ዱካ ተከትለው መሪ ለመሆን ባይችሉም፣ ደሴቲቱንና አንዳንድ አካባቢዎችን ለማስተዳደር ግን እድልና አቅም አላጡም። እናም ዙቃር አሁን ይህ ወሳኝ የጦር ቤዝ እየተገነባባት ትገኛለች። በመጨረሻም ጠቅላይ ሚኒስትሮቿን እንደ ሸሚዝ የምትቀያይረው ጃፓን በታሪኳ ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር መርጣለች። የጃፓኗ ማርጋሬት ታቸር የተባሉት አዲሷ ጠቅላይ ሚኒስትር በአምስት ዓመታት ውስጥ ለአራተኛ ጊዜ የተሾሙ የሀገሪቱ መሪ ሆነዋል። ሳኔ ታካቺ ይባላሉ። 64 ዓመታቸው ነው። የገዢው የሊብራል ዴሞክራቲክ ፓርቲ አክራሪ ቀኝ ክንፍ ውስጥ የሚመደቡ ሰው ናቸው። ይህ ጠቅላይ ሚኒስትር ለመሆን ያደረጉት ሦስተኛ ሙከራቸው ነው። ባለፉት 20 ዓመታት ከአስር በላይ መሪዎችን ያየችው ቶኪዮ በአንድ አውራ ፓርቲ የበላይነት እየተመራችም ጠቅላዮቿን ከመቀያየር አልቦዘነችም። ታካቺ 104ተኛው የሀገሪቱ ጠቅላይ ሚኒስትር ነው የሆኑት። በሀገሪቱ ከአንድ ፓርቲ ወደ ሌላ ሽግግር ሲደረግ ባይታይም በገዢው ሊብራል ዴሞክራቲክ ፓርቲ ውስጥ ያለው የውስጥ መተጋገል የአለቃው ወንበር እንዳይረጋ አድርጎታል። የብሪታንያዋ ማርጋሬት ታቸር አድናቂ የሆኑትና ብረቷ የጃፓን ሴት በመባል የሚታወቁት ታካቺ ይህንን አዙሪት ያቆሙት እንደሆነም ይታያል። ፒያሳ ኔትወርክን ስተከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።